ከፈለግ ኩላሊትን ሽጣ ያስጨርስ። ምን አገባኝ? ለምን እውነቴን እኮ ነው። አይገባውማ። ነገር ግን እኔ ምን አገባኝ? አይኑራት። ግን መሬት ብሸጥስ? መሬት መሬት አላት። መሬት? አረ እባክህ የአባቴን መሬት፣ ምን ችግር አለ? እዚህ የአባቴ መሬት አለ። ሸጣት፣ አይደል? ምን አገባኝ? ስላንቴ አባት ልብስ እንኳን ይኸውልሽ። የት እንደጠቀመ ሴቶች እዚ ውስጥ በቆርቆሮ ጋር እጅ ማረጊያ ቦታ ጭ ሰላም፣ ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቼ እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ በጣም አመሰግናለሁ። ዛሬ ፍቄ ጠርቶኝ ወደ ሰፈር መጥቻለሁ። እንግዲህ ማለት ባለፈው ካደረግኩት ፕራንክ አንጻር ፕራንክ ሊያደርገኝ ነው ብዬ አላስብም። በጣም እንደፈለገኝ እንዲሁም አሞኝ ነበረ። ራሱ በቃ ከተኛውበት ነው ተነስቼ የመጣሁት። ለጉዳይ ነው የፈለግኩት፣ ለቁም ነገር። ከሷ ጋር ትንሽ የምታስተካክልኝ ነገር አለ ብሎኛል እና ምንም እንደሆነ አላውቅም። ለማንኛውም እስከ መጨረሻ ተከተሉ። አመሰግናለሁኝ። ባዘ ደርሻ አለሁኝ። ምን ነው ደጅ ላይ ምን ነው ነው ነው ነው ዝም ብዬሽ ደብሮኝ። ምነው፣ ሰላም አይደለም? ምን ሆነህ ነው ውጭ ላይ ተቀመጥከው? ዝም ብዬሽ ደብሮኝ። እቤት ምንድን፣ ሰላም አይደላችሁም? የተፈጠረ ነገር ነው ወይስ ፕራንክ ምናምን ነገር ነው ወይ? ያሳየለችም ልደነገጥከው? እዚህ ቁጭ ብለክ ልዩ ነው። ገጠር እዚህ ስንመጣ እኮ ነባረ ጥሩ አየር ነው፣ ውስጥ የምንሄደው እግዚአብሔር። አይ ክረምት ላ እንደውም ገበሬ ምንድን ነው? ሰላም ነው። እዚህ ቆመን ከምናወራ አይደለም እንጂምን ተፈጠረ ነው? አይደለም፣ ሰላም ነው፣ ሰላም ነው። ምን ትነግራትአረ በእናትሽ አታጨናንቀኝ። ትራንክ ናል

አለለሽ ምንድን ነው? አትክልት ነው እንዴ ነሽ? ምን እየረግሽ ነው? እንዴት ነው ቤቱ አላለቀም እንዴ? ኧረ እባክህ ያልቃል። ኧረ እባክህ ችግር የለውም። እዚህ ምን እንደ በላ ያዘኝ፣ ይሄ እጅም ግን እኔም ብቻ ነው አላስቀንስ ያለኝ። ምንድነው ችግር? ሰላም ናችሁ? እንትን ጅፕስም ጀምራችሁት ነው፣ ቦርድ ነው የሚባለው አይደል? ግርግዳው ምናምን ለልደታ የምትገቡበት መስሎኝ ነው ያጋጥማል እኮ ፍቄት አለ እግዚአብሔር በቃ የሚሸጥ ነገር ጨረሱ። እሷ ደግሞ ባለ ነገር

እኮ የለኝም። እኔ ገለም ደሞ ሲጀመር ማለት ነው ቢኖረኝም፣ አላረግ ከዛ ደስ ክበላኝ ነበረ። በእግዚአብሔር ሙድ እያስክ ነው ድፍረቱ። ምን አላት፣ የአባቴ መሬት ምን ችግር አለ? እዚህ ነው ተነጋገር እኮ ቋረ ለእንዴ እና እንደዚህ ይቀበታ ምን ያገባ? አይደለም አደረስክ እኔ አፍርስልኝ አልኩ፣ ሌላ ስራልኝ አዲስ ቤት አማረኝ አልኩ። እንደዛ አይደለም፣ የተሻለ ነገር ለመስራት ቆሙ ሐሳቢ ይሄ እኮ ገና ብዙ ወጪ አለ እኮ ጅብሰማ አለው፣ ግርፍ አለው ገና። አዎ እዚህ ይሄ በር አለ እንዴት ነው ነገር ማለት? መጀመሪያ ወይ መገመት ነበረበት፣ ፍቄ አሁን ደግሞ ንብረት ሽጪ ለማለት? እኔ እኮ አይደለም አየሁ። እኔም እኮ ኖሮኝ አይደለም እንደዚህ ዓይነት ወይም ይበቃል። በቃ የምለው ነገር ማሰብ ነበረብህ። አሁን ታውቂያለሽ ኢኮኖሚ በጣም ድፍረት ነው። ደግሞ በመነጋገር የሚሆን ነገር ነው ይሄ። ደግሞ ምንም የላትም። ዛ መናገር ብርቃ ስብላቸው፣ በቃ ዩቱብ እየሰራችሁ ስሩታል። እኔ ራሱ ከአንቺ አንድ አምስት እያልኩ አደል፣ እንዴት ከዛሬ እንትን ያልኩት ያኔ። ከአንቺ መደብቆ ነገር የለኝም ስጀመር፣ ማን ማን ጀመር አለው ጉራ? አንተ ስትል ነው እንጂ ስራ አለኝ አልኩ እኔ። ታያትኮች አደል? ደግሞ ታዲያ አሁን ደግሞ አዩ፣ ምን ታርግ? ወይ ግማሹ ሸጠ በቃ። ኧረ በቃ አትለኝም? ሞክረው እስኪ

አረ ያ መሬቱማ አይሸጣም? ወንድ ነህ ትሸጣታለህ? ቀስ ብላችሁ ስሩ እንጂ መሬት አይሸጥም። እ የራሱ ጉዳይ እንደስቻት ብቻት ነው ጋር። በእናታችሁን እኔን ለምን መስማማት አቃታችሁ ምንድን ነው ያለኝ? እቺን እቺን ብረት ስላጠች እቺን እቺን ፈለገ? መቼም አላረገውም አይገርምም? ከፈለግ ኩላሊትሽን ሽጠሽ አስጨርሽ፣ ምን አገባኛል? ለምን እውነት ነው እኮ ነው፣ አይገባማ ንግግር። እኔ ምን አገባኝ? ስንት ዓመት ሙሉ ለፍቼ ለአሁን እንትናት እንዚህ እንትን አለ ውጭ

የአባቱን ስንት መረሽቷል? የት ከቶት ነው ነው ወይስ ሌላ? እባክህ ምንትን ተቆራጭ የምታደርግለት እኔ አሁን በዚህ ወር ውስጥ ጨርሶ እንድገባ ነው የፈልገው። በምኔ ነው የማግዝህ? የለኝም ባለች ነገር አግዢ፣ በምኔ አይሸጥም አይሸጥም። እኔ እድሜ የተጨረስኩበት መሬት፣ አታፍርም? እንደ ስትናገር እራሱ ጨርስልኛ። በቃ እኔ ምን አቅልሀለሁ? ምን አገባኝ? እኔ ማን ጀምራለህ? ስራ ያውጣ። እኔ አያገባኝም። ማን ጀምራለህ? ጀመራል እኮ እኔ

ለምን ደም ይሸጥም፣ መሬት አይሸጥም እና አሁን ይሄን አድርግ ብዬ በህይወቱ መውሰን አልፈልግም። ፍቄኔ አላውቅም። ተነጋገሩ የምታደርጉትን ነገር አድርገው፣ ግን ይሄን ቦታ ግን አትሸጡት። እኔ ደግሞ የአባቴንም መሬት አልሸጥም። ነገ እግዚአብሔር ዘር ሊሰጠኝ ይችላል። ለልጆች ምንድን ነው የምታውቀው በቃ ቀስ ብላችሁ እየሰራችሁ ይሰራ ነው እያልኳቸው። እኔ ደሞ ቶሎ መግባት ነው የምፈልገው። ሁለት ወደ እንደ አዎ አይደለም እንደያዩ እኔ ማለት ነው እዛ ምንም ወደ መስመር አንተ ምረፍ። ንግግር አይደለማ በቃ ሁለታችሁ ምረፉ። በቃ እንዴ፣ ይሄ ጻን ነው እንዴ? ትዳር እኮ ነው። እንደ ትላንትና ተመልሳችሁ ዛሬ ሌላ ታሪክ ውስጥ ምን ትገባ? አልፈልግም እኔ ስቀጥ ደሞ ካሜራውም ይምሉ በቃ አልፈልግም። እዛ ደረጃማ ከገባ በፊት ለፋችሁ እሷ ናት አይደል? አንተ በስርተ ብትጠብቃት በፊት እኮ ቅርጽ አለኝ ብላ መጣለች። ይሄን ግን እቺ ላለ ብለህ ነው ያፈረስኩ። እንደው እንትና አውራ ከተባለ አይደል አሁን ደግሞ አሁን ደግሞ ኑሮ በጣም እቃ ምናምን ስለተወደደ በጣም እሱኮ ይገበኛል። ሳይገባኝ ቀርቶ አይደለም፣ ግን መጥነ ነበረ። መጀመሪያ ነው መጥነ ነበረ ከሆነ በኋላም ደግሞ ምንም የሚሆን ነገር የለም። በቃ እኔ ወዲያን ሲፍርድ ምንም አይደለም። እኔ እኔ ምንም ምንም